ይስጥልኝ የተወደዳችሁ የኢትዮ ፎረም ቤተሰቦች እንደምን ቆያችሁ? ለአሁኑ ያሰባሰብናቸውን መረጃዎች ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። ዋና ዋናዎቹም በቅድሚያም በአማራ ክልል 166 ወረዳዎች በቁጥጥር የስር ናቸው ሲል የብልጽግናው መንግስት ገለጸም። በክልሉ የሚደረገው ጦርነት አሁንም ቀጥሎ በተለያዩ ስፍራዎች ላይ ጥቃቶችም ደርሷል። ይህንን የተመለከተ ዝርዝር መረጃ ተዘጋጅቷል። በቅርቡ የሊበራል ዲሞክራሲ ትግራይ ፓርቲን መመስረታቸው የተዘገበላቸው አቶ ጌታቸው ረዳ እኔ ድንገት ተነስቼ ሊበራል ዲሞክራት ነኝ ልል አልችልም ሲሉ ገለጹ። አቶ ጌታቸው የሚመሩት ስብስብ ለሚመሰረተው ፓርቲ ይፋዊ ስያሜ ገና አለማውጣቱንም ገልጿል። ሰሙታላችሁም። ጳጳሱ የቁም እስር ተፈረደባቸው። ከቤታቸው እንዳይወጡ ከተወሰነባቸው ጳጳስ በተጨማሪ በሁለት ጳጳሳት ላይ ምርመራ እንዲደረግ ታዟል። ተጨማሪውን ይዘናል። ጌዲዮን ጢሞቴዎስ የተገኙበት ስብሰባ የጋራ መግለጫ ለማውጣት ከስምምነት ላይ ሳይደረስ ቀረም። የውጭ ጉዳይ ሚኒስትሩ ያንጸባረቁት አቋምም አልታወቅም። በዝርዝር የምንመለከተው ሌላኛው ጉዳያችን ይሆናል በኢንዱስትሪ ፓርኮች ውስጥ የሚሰሩ ሴት ሰራተኞች በኑሮ ውድነት ሳቢያ ማታ ማታ በወሲብ ንግድ ላይ መሰማራታቸውን ጥናት አመለከትም። ለጠቅላይ ሚኒስትር ዐቢይ አህመድ በሰራተኞች ላይ ተደጋጋሚ ደብዳቤ ቢጻፍላቸውም ምላሽ አልተገኘምም ተብሏል። ሌላኛው መረጃችን ነው። ሻቢያ አንዳንድ ሲል የጠራቸው የኢትዮጵያ ፖለቲከኞች አካባቢውን ወደ ብጥብጥ ሊከቱት ነው አለም። የኤርትራው ገዥ ቡድን ጨቅላ ሲል የጠራቸው የኢትዮጵያ ፖለቲከኞችን ታሪካዊ መብት አለን ይላሉ በማለት ማጣጥሏቸዋል። ታደምጡታላችሁም። ሩሲያ የሰላም ድርድሩ ከአሜሪካ ጋር ሳይሆን ከዩክሬን ጋር ነው መቋጨት ያለበት ስትል ገለጸች። ይሁን እንጂ በሰላም በመጠናቀቅ ሂደቱ ላይ ፑቲን እና ትራምፕ በአካልም በቀጥታ መገናኘት የሚችሉበት እድል ሊፈጠር እንደሚችል አሳውቃለች። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችንም መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። በአማራ ክልል 166 ወረዳዎች በቁጥጥር የስር ሆነዋል ሲል የብልጽግናው መንግስት ገለጸም። በክልሉ የሚደረገው ጦርነት አሁንም ቀጥሎ በተለያዩ ስፍራዎች ላይ ጥቃቶች ደርሰዋል። ከሁለት ዓመት በፊትም ከሁለት ቀናት በፊትም የመለቃቀም ስራ ላይ ነኝ የሚለው አገዛዙ ከሳምንታት በፊት 18 ሺህ ከቀናት በፊት ደግሞ ቀንሶ 12 ሺህ የፋኖ ኃይሎች እጅ ሰጡኝ ማለቱ የሚታወስ ነው። የፋኖ ኃይሎች ይህንን ማስተባበላቸውም እንደዚሁ። አሁን ደግሞ የክልሉ ርዕሰ መስተዳ አደራ አረጋ ከበደ በአማራ ክልል በአመዛኙ ሰላም ሰፍነዋል ሲሉ ተሰምተው 166 ወረዳዎች በእኛ ቁጥጥር ስር ገብተዋል የሚል ማብራሪያን አቅርበዋል። ሁሉም ዞኖች፣ በክልላችን ያሉ 166 ወረዳዎች በሰላም አይሉ በክልላችን መንግስት ቁጥጥር ውስጥ ናቸው ያሉት ክልሉ የሚያስተዳድራቸው ዞኖች እና ወረዳዎች ናቸው። አቶ አረጋ ከበደ 166 ወረዳን ተቆጣጥረናል ይላሉ። የሰላምና ጸጥታ ቢሯቸው ደግሞ የለም የተቆጣጠርነው 255 ወረዳ ነው ሲል ነው በቅርቡ የገለጸው። አሁን ባለው ተጨባጭ ሁኔታ ካሉን እንደ ክልል ካሉን 260 ወረዳዎች 255 ወረዳዎች በቁጥጥር ስር ሆነዋል ማለት ነው። በክልላችን ያሉ 166 ወረዳዎች ህዝቡ የቱን ቁጥር ይውሰድ የሚለው ጥያቄ እንዳለ ሆኖ የሰላምና ጸጥታ ቢሯቸው አራት ሺህ በላይ ከሚሆኑ የክልሉ ቀበሌዎች ውስጥ ከሁለት ሺህ የማያንሱትን እያስተዳደርን አይደለም የሚል ማብራሪያ አቅርቦም ቀሪዎቹ ሁለት ሺ አራት መቶ አካባቢ የሚሆኑትን ነው ነጻ ያወጣሁት ማለቱም አይዘነጋም። ካሉን አራት ሺ አንድ መቶ ሰባ አራት ቀበሌዎች ውስጥ ወደ ሁለት ሺህ ሁለት መቶ ሀያ አምስት የሚሆኑ ቀበሌዎች ነጻ ወጥተው የእኛ የጸጥታ መዋቅር የሆነው ሆኖ ሰላም ነው በሚል የክልሉ ሹማምንት የሚገልጹት አቶ ተመስገንም ጥብቆ ለብሰ ሰባራ መሳሪያም ተኩሰ ለውጣት ታመጣም የሚሉለት የክልሉ ነባራዊ ሁኔታ የጸጥታ መደፍረሱ እንደቀጠለ ነው። ከጎንደር አቅራቢያ ድንዛዝ በተባለ ስፍራ ላይ ዛሬ የተፈጸመ ጥቃት እና የደረሰው ጉዳትም ቀዳሚ ምሳሌ ነው። በደቡብ ወሎ ዞን ውጫሌ ከተማ፣ እንደዚሁም በምዕራብ ጎጃም ሰከላ ግሽ አባይ የተፈጸሙ ሌሎች ጥቃቶችም እንደዚሁ። ፊልድ ማርሻል ብርሃኑ ጁላ ከሰሞኑ ተጠናቀው እየመለቃቀም ስራ ላይ ነን ቢሉም አቶ አረጋ ከበደ ደግሞ ጦርነቱን አደብ የማስገዛት እንደሆነ አቅርበው የሚቀጥል ስለመሆኑ ሲናገሩ ነው የተሰሙት። በዚህ የክልሉ የጸጥታ ኃይል፣ የፌዴራል የጸጥታ ኃይል ህግ የማስከበር ስራውን አጠናክሮ ይቀጥላል ማለት ነው። መንግስት ህግን የማስከበር ብቸኛ ስልጣን ባለቤት በመሆኑ ምክንያት ህግ የማስከበር ስራችንን እንቀጥላለን ማለት ነው። በዚህ ምክንያት አሁንም ይሄ ኃይል አደብ እንዲገዛ ማድረግ ያስፈልግ በእርግጥ ባለፉት 19 ወራት ህግ ማስከበር፣ አደብ ማስገዛት የሚሉ ዘመቻዎች ተከፍተው ማህበረሰቡ ለከፋ ሰቆቃ ተዳርጓል። እናም ጦረኛ የሆነ መንግስትና ሌሎችም ኃይሎች አደብ እናስገዛለን የሚሉ አንደበታቸውም ሰራዊታቸውም አደብ ይገዛለት ዘንድ ነው የህዝቡ ጥያቄም። በቅርቡ የሊበራል ዲሞክራሲ ትግራይ ፓርቲን መመስረታቸው የተዘገበላቸው አቶ ጌታቸው ረዳ እኔ ድንገት ተነስቼ ሊበራል ዲሞክራት ነኝ ልል አልችልም ሲሉ ገለጹ። አቶ ጌታቸው ረዳ የሚመሩት ስብስብ ለሚመሰርተው ፓርቲ ይፋዊ ስያሜ ገና ለማውጣቱንም ገልጿል። የቀድሞ የትግራይ ክልል ጊዜ አስተዳደር ፕሬዚደንት አቶ ጌታቸው ረዳም ከሕወሓት ይዘውት የወጡት አንጃም በአዲስ ፓርቲ ሊንቀሳቀስ እንደሆነ መግለጻቸውን በማስመልከት የተለያዩ የመገናኛ ብዙኃን ከሰሞኑ መዘገባቸው ይታወሳል። ቢቢሲም በዚህ ቡድን ውስጥ የሚገኙ አንድ ባለስልጣንን ዋቢ አድርጎም የአዲሱ የእነ አቶ ጌታቸው ረዳ ቡድን ፓርቲ ስያሜም ትግራይ ሊበራል ዲሞክራሲያዊ ፓርቲ የሚል ስለመሆኑ መዘገቡ የሚታወስ ነው። ይህንን በማስመልከት አስተያየታቸውን የሰጡት አቶ ጌታቸው ረዳም በይፋ የተወሰነ ስያሜ የለም ብለዋል። ጉዳዩ ላይ ውይይት እንዲደረግ የጋበዙት አቶ ጌታቸው እኔ ድንገት ተነስቼ ሊበራል ዲሞክራት ነኝ የምልበት ምክንያት የለም ምን ያሉት የትግራይ ሊበራል ዲሞክራሲያዊ ተጋሩ አሁን ባለንበት ሁኔታ ትርጉሙም ምንድን ነው? ህልውናችንን እንደ ብሄር ለማስጠበቅ ያጋጠሙንን ውስብስብ ችግሮች ዘላቂ በሆነ መንገድ ለመፍታት በዚህ ስልጣንና ውድመትን ብቻ አማራጭ ባደረገ ቡድን የተበተነ ኃይልን ለማሰባሰብ አቅም ይፈጥርልናል ወይ የሚሉ ጥያቄዎችን ያስቀመጡት አቶ ጌታቸው ተጋሩ ተሰባስበን አመርቂ ስራ እንድንሰራ የሚፈልግ ሁሉም ይወያይበት ብለዋል። ትግራይ አማራጮች እንጂ ብቸኛ አማራጭ አያስፈልጋትም ያሉት አቶ ጌታቸው ረዳም አንድ የምንሆንበት የምንመካከርበት፣ ከሁሉም በላይ ግን ህልውናችንን የምናረጋግጥ በት ድርጅት ያስፈልገናል ብለዋል። አቶ ጌታቸው ረዳ በሊብራሊዝም ፖለቲካዊ ሀልዮት ዙሪያ የተለያዩ ትችቶችን በመሰንዘር የሚታወቁና አስተሳሰቡን የሚነቅፍ ጽሁፍ የጻፉ ሰው ናቸው። በአሁኑ ወቅት የሊብራሊዝም የበላይ ጠባቂ ሆና የኖረችው አሜሪካ ጭምር አስተሳሰቡን የሚገዳደር ፖለቲካል ኢኮኖሚ እየተገበረች ባለችበት ወቅት በትግራይ ክልል ውስጥ የህወሀትን አመራር ለመታገል ወስነናል ያሉት እነ አቶ ጌታቸው ረዳ ሊብራሊዝም ሬዮት አለማቸው እንደሚሆን ሲናገሩ መወያያ ሆኖ ነበር። በኢንዱስትሪ ፓርኮች የሚሰሩ ሴት ሰራተኞች በኑሮ ውድነት ሳቢያ ማታ ማታ በወሲብ ንግድ ላይ መሰማራታቸውን ጥናት አመለከትም። ጠቅላይ ሚኒስትሩ በሰራተኞች ላይ ተደጋጋሚ ደብዳቤ ቢጻፍላቸው ምላሽ አልተገኘም። የብልጽግናው ሰዎች ማንሰራራት ላይነን አውሮፕላን ውስጥ ተሳፍረናል፣ በቅርቡ የአፍሪካም ያለምን ምሳሌ እንሆናለን የሚል መግለጫ ጋጋታ ላይ ናቸው። የጨርቃ ጨርቅ ፌዴሬሽን ደግሞ ባደረገው ጥናት በኢንዱስትሪ ፓርኮች ውስጥ የሚሰሩ ሴት ሰራተኞች የሚከፈላቸው ደሞዝ ኑሮን ለማሸነፍ ስላላ አስቻላቸውም ማታ ማታ በወሲብ ንግድ የተሰማሩ መኖራቸውን በጥናት መለየቱን ያሳወቀው፣ በኢንዱስትሪ ፓርኮች ውስጥ የሚሰሩ ሴት ሰራተኞች የሚከፈላቸው ደሞዝና የኑሮ ውድነቱም ማታ ማታ ከሆቴሎች ትርፍራፊ ምግቦችን ይዘው ወደ ቤታቸው እንዲገቡ እያስገደዳቸው ስለመሆኑም አክሏል። አንዳንድ ኢንዱስትሪ ውስጥ የሚሰሩ ሰራተኞች ቤተሰብ ያላቸው ከንፈር ለማስመጠጥ አይደለም፣ ማታ ማታ ተሰልፈው ከሆቴል በፌስታል እንጀራ ገዝተው ይገባሉ። ይሄ ተመላሽ አዋሳ ኢንዱስትሪ ፓርክ የሚሰሩ ሴት ሰራተኞቻችን አብዛኛውን ብታያቸው ስትሬት ይሰራሉ ማታ ማታ። ይሄ በጥናት የተረጋገጠ ነገር ነው፣ ምነግራቸው። መንግስት ግን ስንት ሄዶ ጎብኝቷል? የእኛ መንግስት አይደል፣ ሌላ መንግስት ይዞ ሄዶ ጎብኝቷል። እነሱ እኮ ፋብሪካ ውስጥ የሚሰሩ ሴቶች እኮ የወር አበባ ሲመጣቸው ምን አይነት ኬሚካል ይኑረው ይጉዳቸው አይጉዳቸው በጨርቅ እኮ እንደ ሞዴስ ይጠቀማሉ። ወር አበባ ሲመጣቸው ያ ኬሚካል ውስጡ አገብቶ ወደፊት የሚወለደው ልጅ ላይ ወይ ራሷ ላይ ምን እንደሚያመጣ ምንም አታውቀውም። ከገጠር ነው የመጣችው። ይያያዛል ከዚህ ጋር። ገቢዋ የተሻለ ቢሆን እንደማንኛውም ሰው የተሻለ ሞዴስ ገዝታ የመጠቀም እድል ይኖራታል። በኢትዮጵያ ዝቅተኛ የደሞዝ ወለል እንዲወሰን እንደዚሁም እስከ 35 በመቶ የደረሰው ከደሞዝ ላይ የሚቆረጠው ግብር እንዲቀነስ ከዚህ በፊት ጠቅላይ ሚኒስትር አብይ አህመድን ጨምሮም በተዋረድ ያሉ የመንግስት ባለስልጣናትን ቢጠይቅም እስካሁኑ ሁነኛ ምላሽ እንዳላገኘ ደግሞ የኢትዮጵያ ሰራተኛ ማህበራት ኮንፌዴሬሽን ገልጿል። በጉዳዩ ዙሪያ ኢሰማኮ ከአንድ ዓመት ከስድስት ወር በፊት ከጠቅላይ ሚኒስትር አብይ አህመድ ጋር ተዋይቶ እንደነበር አስታውሶ ይህንን ተከትሎ የብልጽግናው ፕሬዚደንት አቅጣጫ ሰጥተው ነበር ይልና ይሁን እንጂ መተግበር እንዳልቻለም ያትታል። ጥናት እንዲከናወን አቅጣጫ የሰጡ ቢሆንም ምላሽ ባለማግኘታችን ጠቅላይ ሚኒስትሩን በተደጋጋሚ በደብዳቤ ለመጠየቅ ተገድናል ሲል ከዚህ በፊት ኮንፌዴሬሽኑ አሳውቆ ነበር። ጠቅላይ ሚኒስትር አብይ አህመድ ጥያቄዎችን እንደተቀበሉ ቢገልጹም ከዛ በኋላ ጥናቱን እንዲያከናውኑ የተመደቡ የመንግስት መስሪያ ቤቶች ከምን ደረሰ ተብለው በተደጋጋሚ ቢጠየቁም ምላሽ ሳይሰጡ ስለመቅረታቸውም አክሏል። ጌዲዮን ጢሞቴዎስ የተገኙበት ስብሰባ የጋራ መግለጫ ለማውጣት ስምምነት ላይ ሳይደርስ ቀረም። የውጭ ጉዳይ ሚኒስትሩ ያንጸባረቁት አቋም አልታወቅም። ሚኒስትሩ በተገኙበት በዚህ መድረክ ላይ የተናገሩት የተቃውሞ ሀሳብም በአለም ሚዲያ ተዘግቧል። የቀደሙት መንግስታት ያካበቱት ዲፕሎማሲያዊ ጥሪትና የኢትዮጵያ ሕዝብ ብዛት ከግምት ውስጥ ገብቶ ኢትዮጵያ አባል የተደረገችበትን የብሪክስ ስብስብ የብልጽግናው መንግስት የእርሱ ስኬት አድርጎ በየሪፖርቶቹ ሲያቀርበው እንደነበር ይታወሳል። ይህ ስብስብ በአሜሪካ መንግስት ፕሬዚደንት ዶናልድ ትራምፕ የኢኮኖሚ ቅጣት ኢላማ ተደርጎ የሚታይ ሲሆን ገና ስልጣን በያዙ በጥቂት ሳምንታት ውስጥ በአባል ሀገራቱ ላይ እርምጃ እንደሚወስዱ ገልጸው ነበር። ዶናልድ ትረምፕ የዛቱባቸው እነዚህ የብሪክስ አባል ሀገራት ከሰሞኑ በብራዚል ሪዮ ዲጄኔሮ ስብሰባ ያደረጉ ሲሆን የብልጽግናው አገዛዝ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስን በቦታው ተገኝቷል። ከስብሰባው በኋላ በዚሁ በዶናልድ ትረምፕ ምክንያት የጋራ መግለጫ ለማውጣት ስምምነት ባልተደረሰበት በዚህ መድረክ ላይም አሜሪካ መራሹ የዓለም የገበያ ስርዓት ተወግዟል ተብሏል። የዶናልድ ትራምፕ የክልከላና የታሪፍ ስርዓት በአንድ ወገን ብቻ የሚወስና ተገቢ ያልሆነ ነው የሚለው በአዳራሽ ውስጥ በዝግ ባደረጉት ስብሰባ ተስማምተውበት ነበር ያለው ሮይተርስ ይህንን በውስጥ የተስማሙበትን የጋራ አጀንዳ ግን በአደባባይ ለመግለጽ የጋራ አቋም መያዝ ሳይችሉ ቀርተዋል ብሏል የጋራ መግለጫው አለመውጣት ቅር ያሰኛት አዘጋጇ ብራዚል የውጭ ጉዳይ ሚኒስትሯ በኩል ባወጣቸው መግለጫም ራሷም የአሜሪካና የፕሬዚደንት ትራምፕን ስም ሳትጠቅስ አሁን በአለም ላይ እየተፈጸመ ያለውን የንግድ ስራ ታውግዛለች ሚኒስቴሩ ማውሮ ቬራም አባል ሀገሮች ይህንን የጋራ አቋም በጋራ መግለጫ ለመስጠት አልፈቀዱም ያሉ ሲሆን በውይይታቸው ወቅት አባል ሀገራቱ የተባበሩት መንግስታት አወቃቀር ባህርናም የጸጥታው ምክር ቤት አባላት ጉዳይ ተነስቶ ማሻሻያ እንዲደረግበት የሚያስችል ውይይት ተደርጎ እንደነበርም አንስቷል። ይህንን የተባበሩት መንግስታት የሪፎርም ጥያቄም ደቡብ አፍሪካ ህንድና ብራዚል ሲያነሱ የብልጽግናው ሚኒስትር ጌዲዮን ጢሞቴዎስ መቃወማቸውንም ሮይተርስ ጽፏል። የተባበሩት መንግስታት የጸጥታው ምክር ቤትም ሆነም አጠቃላይ የተባበሩት መንግስታት መዋቅር እንዲሻሻል በርካታ የአፍሪካ መሪዎች ሲጠይቁት የነበረ አጀንዳ ቢሆንም ብልጽግናዎች ይህንን አቋም የያዙበት መንገድ ምን እንደሆነ ግን ግልጽ አይደለም። ዘገባው እንደሚለው ድርጅት ድርጅቶቹ ሪፎርም እንዲደረግባቸው የተጠየቀበት አገላለጽ የብልጽግናው መንግስት ሚኒስትር ተቃውመውታል። አዳዲሶቹ አባላት ብሪክስ እንዳይግባባና የጋራ አቋም እንዳይይዝ በማድረግ ሂደቱ ውስጥ አሉታዊ ሚና እየተወጡ መሆኑን የሚዘግቡ የመገናኛ ብዙሃን የብራዚሉ ሚኒስትር ተገቢ ያልሆነን የዓለም ስርዓት ለማውገዝ አለመተባበር ተገቢ ያለመሆኑን ማንሳታቸውንም ጽፈዋል። ጳጳሱ የቁም እስር ተፈረደባቸው። ከቤታቸው እንዳይወጡ ከተወሰነባቸው ጳጳስ በተጨማሪ ሁለት ጳጳሳት ላይ ምርመራ እንዲደረግ ታዟል። ሰሞኑን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ዶግማ ውጭ የሆነ ስብከ ሲሰጡ ተገኝቷል የተባሉት ጳጳስ መነጋገሪያ ሆኖ መሰንበታቸው አይዘነጋም። ጳጳስ አቡነ ገብርኤል ማርያም ቤዛዊተ ዓለም አትባልም በማለት ያስተማሩት ትምህርት በቤተ ክርስቲያኗ ቋሚ ሲኖዶስ መነጋገሪያም ነበርም። ፍጡር ቤዛ መሆን አይችልም። ይግባችሁ ቤዛ ማለት ስለሌላ ተላልፎ መሰጠድ ማለት ነው። ነይ ነይ እምየ ማርያም ቤዛ ነሽ አሉ ለዓለም። እመቤታችን ቤዛ አይደላችም። ቤዛ ልጇ ነው። አትደንግጡ። ቤዛ ልጇ ነው። ነይ ነይ ቤዛ ነሽ አሉ ለዓለም ተብሎ አይሰበክም። ይህንን የአቡኑን ትምህርት ተገቢነት በማስመልከት ለስብሰባ የተቀመጠው ቋሚ ሲኖዶስ ከቤተ ክርስቲያናችን የነገረ ማርያም አስተምሮ ውጭ የሰጡት ሕጸጽ ያለበት ትምህርት በሊቃውንተ ጉባኤ በኩል ተመርምሮና ተጣርቶ ከመፍትሄ ሀሳብ ጋር ለቋሚ ሲኖዶስ በአስቸኳይ እንዲቀርብ ሲልም ወስኗል። ይህ ጉዳይ ተጣርቶ የመጨረሻ ውሳኔ እስኪያገኝ ድረስም በመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽፈት ቤት ግቢ ውስጥ በሚገኘው መኖሪያ ቤታቸው ጳጳሱ በተአቅቦ እንዲቆዩ ተወስኖባቸዋል። በመሆኑም ውሳኔው እስከሚታወቅ ድረስ አቡነ ገብርኤል ከመኖሪያ ቤታቸው ግቢ በር እንኳን መውጣት እንደማይችሉ ተሰምቷል። ከእርሳቸው በተጨማሪ የቅድስት ሥላሴ መንፈሳዊ ዩኒቨርሲቲ ፕሬዚደንት የሆኑት አቡነ ፊልጶስና የደቡብ ካሊፎርኒያ ሀገረ ስብከት ሊቀ ጳጳስ አቡነ በርናባስ ያስተላለፏቸው የስህተት ትምህርቶች ችግር ያለባቸው መሆኑን የሊቃውንት ጉባኤ ከቤተክርስቲያኒቱ ክርስቲያኒቱ አስተምሮ አንጻር መርምሮና አጣርቶም ከመፍትሄ ሀሳብ ጋር ጭምር በአጭር ጊዜ ውስጥ ለቋሚ ሲኖዶስ እንዲያቀርብ ታዟል። ፍኖተ ጽድቅ የተባለው ማህበር ደግሞ በተለያዩ ጊዜያት ከቤተ ክርስቲያኗ አስተምሮ ውጭ በሚዲያው ያስተላለፈው የስህተት ትምህርት አባቶች ሊቃውንቱንና መላው በክርስቲያኑን ክርስቲያኑን አሳዝኗል ያለው ሲኖዶሱ ማህበሩ እንዲታገድና ጉዳዩ በኮሚቴ እንዲመረመርም ተወስኗል። ይህፍኖ ተጽድቅ የተባለው አቡነ ገብርኤል የተሳሳተ ትምህርት ሰጡበት የተባለው የቴሌቪዥን የአየር ሰዓት የተሰጠም ከኢትዮጵያ ኦርቶዶክስ ተዋዶ ቤተ መገናኛ ብዙሀን ስርጭት ድርጅት ነው። ሲኖዶሱም ለዚህ ማህበር የአየር ሰዓት የሰጠበትን ዝርዝር ሁኔታናም ከማህበሩ ጋር በተያዘ አየር ላይ የዋላቸውን ትምህርቶች የሚያሳይ ሪፖርት እንዲያቀርብ ይደረግ በማለት ቋሚ ሲኖዶስ መወሰኑን አሳውቋል። ሻእቢያ አንዳንድ ሲል የጠራቸው የኢትዮጵያ ፖለቲከኞች አካባቢውን ወደ ብጥብጥ ሊከቱት ነው አለም። የኤርትራው ገዥ ቡድን ጨቅላ ሲል የጠራቸውን የኢትዮጵያ ፖለቲከኞችን ዓለም አቀፍ ህግንም ታሪካዊ መብትንም አለን ይላሉ በማለት አጣጥሏቸዋል። የወደብ ጉዳይ የማይደፈር ቀይ መስመር ነው ሲልም ገልጿል። የሻቢያው የማስታወቂያ ሚኒስትር የማነገብረ መስቀል አሁን አሁን አማተር ሊቃውንትና ጨቅላ ፖለቲከኞች እየተንጨረጨሩ ነው ያሉ ሲሆን እነዚህ ኃይሎች ለሚያንጨረጭራቸው አጀንዳ ግን ህዝቡ ፍላጎት የለውም ብሏል። ይህ የዓለም አቀፍ ሕግን የሚጥስና ሌላ ትርጉም የለሽ ግጭትና ትርምስን የሚያዋልድ ጉዳይ በመሆኑም የአካባቢያችን ህዝብ ጆሮ አልሰጠውም ካሉ በኋላ አንዳንድ የኢትዮጵያ ፖለቲከኞች ግን በዚህ አጀንዳ ላይ እየተሽከረከሩ ነው ይላሉ። እነዚህን ከንቱ አባዜ የተጠናወታቸው ያሏቸውን የኢትዮጵያ ፖለቲከኞችን አንዳንዴ በወታደራዊ አቅም፣ በሌላ ጊዜ ደግሞ ታሪካዊ የባለቤትነት መብት አለን በማለት የጎረቤት ሀገር ሏ አላይ ግዛት ለመንጠቅ ምክንያት ይፈልጋሉ ሲሉ አትቷል። አሁን እንደገና በድጋሜ ይህ ማንም ሊያደርገው የማይገባ ቀይ መስመር መሆኑ እንድታውቁት እንፈልጋለን በማለት በአጽንኦት ይታወቅልን ሲሉም ገልጿል። የጠቅላይ ሚኒስትር አብይ አህመድ ትእዛዝና አጀንዳዎችን በመፈጸም የሚታወቁና ጥቂት ሰዎች በአባልነት ያሉበት አብነ የተሰኘው ስብስብ ሰሞኑን ኤርትራ የምትባል ሀገር ሉዓላዊ መሆኗ ላይ ጥያቄ አለኝ ካለ በኋላ የወጣው ያቶ የማነ መግለጫ ጨቅላ፣ አማተር፣ ግድ የለሽና ከንቱ ስሜት የተጠናወታቸው ፖለቲከኞች በማለት አንዳንድ ያላቸውን እነዚህን የኢትዮጵያ ፖለቲከኞችን የወረፈበትም ሆኗል። ሩሲያ የሰላም ስምምነቱ ከዩክሬን እንጂ ከአሜሪካ ጋር መደረግ የለበትም አለች። ሞስኮ አሜሪካ የሰላም ስምምነቱን በቶሎ እንዲፈጸም ፍላጎት እንዳላት ትረዳለች። ነገር ግን የግጭቱ መነሻ ምክንያት እጅግ የተወሳሰበ በመሆኑም በአንድ ምሽት የሚፈታ አይደለም ሲሉ የሩሲያ መንግስት ቃል አቀባይ ተናግሯል። አሜሪካ በሰላም ስምምነቱ ዙሪያ ምንም መሻሻል ከሌለም ጉዳዩን ማሸማገሏን እንደምትተው ማስጠንቀቋን ተከትሎ ክሬምሊን በሩሲያና ና ዩክሬን ጦርነት ዙሪያ የሰላም ስምምነት ከዋሽንግተን ይልቅ ከኪየቭ ጋር ሊደረግ የሚገባው ነው ይላል። የክሬምሊን ቃል አቀባይ ዲሚትሪ ፔሽኮቭ አሜሪካ የሰላም ስምምነቱን ለማደራደር የምታደርገው ጥረት ሀገራቸው እንደምታመሰግን ገልጸው የዋሽንግተን ጥረት ስኬታማ እንደሚሆን ተስፋ አደርጋለሁ ብለዋል። ፔሽኮቭ የሩሲያው ፕሬዚደንት ቭላዲሚር ፑቲን በጉዳዩ ዙሪያ የሚቀርቡ ሀሳቦች ላይ ለመነጋገር ዝግጁ መሆናቸውና አሜሪካን በዚህ ሂደት ፈጣን ውጤቶችን ማግኘት እንደምትሻ እንረዳለን ሲሉም አክሏል። በተመሳሳይ ጊዜ የዩክሬን ቀውስ መፍትሄዎች በአንድ ጀንበር ለመፍታት በጣም ውስብስብ መሆናቸውን እንገነዘባለን ከግምቱ ውስጥ መግባት ያለባቸው ብዙ ግንኙነቶች አሉም ይላሉ። የሰላም ስምምነቱ መጠናቀቅ ያለበት ከዩክሬን ጋር እንጂ ከአሜሪካ ጋር አይደለም ያሉት ፔሽኮቭ በፑቲንና በአሜሪካው ፕሬዚደንት ዶናልድ ትረምፕ መካከል አስፈላጊ ከሆነም ቀጥተኛ ግንኙነት መፍጠር እንደሚቻል ጠቁሟል። ቃል አቀባዩ ፑቲን የሩሲያና የዩክሬን ጦርነት ለመፍታት ለፖለቲካዊና ዲፕሎማሲያዊ መንገዶች ክፍት መሆናቸውን ገልጸው በጉዳዩ ላይ ከኬቭ ምንም አይነት ምላሽ እየሰማን አይደለም ስለማለታቸውም አናዱሉ ዘግቧል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለአሁኑ ያሰባሰብናል የሆናቸው መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።